ኢትዮጵያ እንደ ሀገር ትልቅ ሀብት አላት። ከሀብቶቿ አንዱ የሰው ኃይሏ ነው። የተፈጥሮም ሰው ሰራሽም ሀብቶች አሏት። እነዚህን ሀብቶችና ጸጋዎች ለይቶ ላለፉት ዓመታት በምን ደረጃ ብንሰራ ነው የላቀ ውጤት ማስመዝገብ የምንችለው የሚለውን ሀገራዊ ትልም በማስቀመጥ በተለይ ሀገር በቀል የኢኮኖሚ ሪፎርም ተግባራዊ ለማድረግ ያሉንን እድሎችም ያሉንን ተግዳሮቶችም የለየ ሀገራዊ ስልት የአስር አመት ፍኖተ ብልጽግና እቅድ ተዘጋጅቶ ወደ ተግባር ተገብቷል። የስራና ክህሎት ሚኒስቴርም በአዲስ መልክ ከተቋቋመ ጊዜ ጀምሮ እንግዲህ የሶስት አመት ታዳጊ ሕፃን ሆኗል አሁን ላይ። ነገር ግን በጥሩ ሁኔታ እያደገ ያለ ታዳጊ ተቋም ነው። ይሁን እንጂ የ10 ዓመቱ ንቅድ የሚሆን የአገር በቀል ኢኮኖሚ ሪፎርሙን ታሳቢ አድርጎ የተዘጋጀው የሶስት አመት የኢንቨስትመንት ፕላን ላይ መሰረት በማድረግ እንደ ሀገር አምስት የቅድሚያ ትኩረት የሚሰጣቸው አገር በቀል ኢኮኖሚ ሪፎርም ማሳኪያ ምሰሶች ተለይተዋል። አንዱ ግብርና ነው። ሌላኛው ኢንዱስትሪ ነው። ቱሪዝም፣ እንደዚሁም ማዕድን ሀብታችንን መሰረት ያደረገ እድል የለየ ምሰሶ ነው። አምስተኛው አይሲቲ ወይም አጠቃላይ ከዲጂታል ኢትዮጵያ ጋር አያይዘን የምንሰራቸው ወይም ዘርፉ የአይቲ የኢንፎርሜሽን ቴክኖሎጂ ምሰሶ ላይ ያሉ በርከት ያሉ አዳዲስ እድሎችን ጨምሮ መሰረት ያደረገ ምሰሶ አምስት ምሰሶዎችን የለየ ሀገር በቀል የኢኮኖሚ ሪፎርም እቅድ ወይም ንድፍ ተነድፎ ወደ ተግባር ተገብቷል። ተስፋ ሰጪ ውጤቶችም እየተገኙ እንደሆነ ሁላችንም በያለንበት በየተሰማራንበት በለት ተለት እንቅስቃሴያችን ልንገነዘበው የምንችለው እውነታ ነው። የስራና ክህሎት ሚኒስቴርም ከተቋቋመ ወዲህ ኢትዮጵያ ያላትን ጸጋ በመመልከት በአንድ በኩል የክህሎት ልማትን የሚመራ የሚያስተባብር ተቋም ነው፣ በሌላ መንገድ የስራ እድል ፈጠራን የሚመራና የሚያስተባብር ተቋም ነው። እንዲሁም የአሰሪና ሰራተኛ ግንኙነትን የሚመራና የሚያስተባብር ተቋም ነው። እነዚህ ሶስት መሰረታዊ ተልእኮች ደግሞ ለማሳካት አራተኛ የሆነው ምሰሶ ለሁሉም በጋራ የተሰጠው ነገር ግን ከተቋሙ ተጨባጭ ሁኔታ አኳያ ተግባራዊ እየተደረገ ያለው የተቋም ግንባታ ስራ ነው። እነዚህ አራት የለውጥ አምዶችን መሰረት አድርገን ወደ ተግባር ገብተናል። እንግዲህ ከለውጥ አምዶቹ አንዱ የስራ እድል ፈጠራ ጉዳይ ነው። የስራ እድል ፈጠራ ጉዳይ በዘርፉ ወትሮ ከምናቀው የዕለት ፍጆታን የዕለት ጉርስን ማሟላትን በአመዛኙ ታሳቢ ያደረገ ይህንን እንድንል የሚያስደፍረን የነበረው አካሄድ የተነደፈው ስትራቴጂ ስራ አጥ የሆኑ ከተሞች ላይ የሚገኙ በተወሰነ ደረጃ ስራ አጥ የሆኑ ገጠር ላይ የሚገኙ ዜጎችን በጥቃቅን በአነስተኛ አደራጅቶ ወደ ስራ የማሰማራት ነው የነበረው። አሁን ላይ አዲሱ እይታ ምንድን ነው? አዲሱ እይታ ኢትዮጵያ እንደ ሀገር ሁለንተና የብልጽግና የማረጋገጥ ትልም ነድፋለች። ይሄንን ሁለንተና ተናይ ብልጽግና ማረጋገጥ ከኢኖቬሽን ውጪ ሀብት ከመፍጠር ውጪ እሴት ከማከል ውጪ ወይም እሴት ከመፍጠር ውጪ ማሰብ የሚቻል አይደለም ማለት ነው። ያ ከሆነ የስራ እድል ፈጠራ ወደ ሴፍቲ ኔት ካመዘነ ባህሪው፣ ሴፍቲ ኔት መጥፎ አይደለም፣ እንደ መነሻ እንደ መስፈንጠሪያ መደላድል ያግዛል። ነገር ግን መዳረሻ የመሆን ወይም መቆሚያ የመሆን እድልም ፈጥሮ ስለነበረ ቅድም ያልኩት እሴት የማከል እሴት የመጨመር ጉዳዮችን አሟልቶ ከመፈጸም አንጻር ጉድለቶች የነበሩት ነው። አዲሱ ምልከታ የስራ እድል ፈጠራን ከዳቦ በላይ የሚመለከት ሀብት ፈጠራን መነሻና መለኪያው አድርጎ የተመለከተ ነው። ይሄ ማለት ሁል ጊዜ አዳዲስ እውቀቶችን ወይ በሂደት ላይ ወይ በፕሮሰስ ላይ ወይ በምርት ላይ ወይ በግብይት ስልትና ስርዓት ላይ አዳዲስ ነገሮችን መጨመር ታሳቢ ያደርጋል ማለት ነው። ሶ የኢንተርፕራይዞቻችን አፈጣጠርም ከዚህ ጋር የተሰናሰለ ይሆናል። ይሄ ሲሆን ኢንተርፕራይዞቻችን ለአጭር ጊዜ ታይተው የሚጠፉ ሳይሆኑ ጥራት ባለው መንገድ የሚቀረጹና ወደ ተግባር ሲገባም ሀብት የሚፈጥሩ ስለሚሆኑ የመዝለቅ እና ዘለግ ያለ ጉዞ የመጓዝ እድላቸው ሰፊ ነው የሚሆነው። ለዛ ደግሞ ክህሎት መር መሆን አለበት የሚል ነው። ሰዎች ወደ ማያውቁት አዲስ የስራ አለም ሲገቡ ክህሎት ታጥቀው መግባት አለባቸው። የስራ አለም አዲስ አለም ነው። አዲስ አለም እንደመሆኑ መጠን በስነ ልቦና ለስኬቱ ተፈላጊ የሆኑ ግብአቶችን፣ ስንቆችን፣ ትጥቆችን ታጥቆ መግባትን የሚፈልግ ነው እና ይሄ እንዲሆን የስራና ክህሎት ሚኒስቴር አስራ አንድ የሚሆኑ ዘረመሎችን ነድፎ ነው ወደ ተግባር የገባው ማለት ነው። እነዚህ ዘረመሎች የምንላቸው እኛ በእንግሊዝኛው አጠራር ዲኤንኤ የሚባሉት። የመጀመሪያው ጉዳይ ስለ ስራ እድል ፈጠራ ስንነሳ አጠቃላይ የኢኮኖሚ እንቅስቃሴው ውስጥ የሚሰራ ስራ አድርጎ መረዳት ያስፈልጋል፣ ነው ለብቻው የሆነ ቦታ የምናስቀምጠው ጉዳይ አይደለም። ግብርና የሀገሪቱ ቁጥር አንድ ቀዳሚ አጀንዳ ከሆነ በግብርና ውስጥ ተሟልቶ ሊፈጠር ስለሚገባው የስራ እድል ነው ማለት ነው። ኢንዱስትሪ የቅድሚያ ቅድሚያ ይሰጠዋል ካልን ኢንዱስትሪ ውስጥ ስለሚፈጠር የስራ እድል ነው ማለት ነው እያለ አምስቱም ዘርፍ ውስጥ ተሳስሮ መታየት ይኖርበታል። በእነዚህ ዘርፎች ውስጥ ደግሞ የእሴት ሰንሰለት አይነተኛ መሳሪያ ሆኖ እንዲያገለግል ነው እያንዳንዱ የስራ ሂደት እያንዳንዱ የምርት ሂደት የሚፈጥረውን የስራ እድል አሟጦ መጠቀም ያስፈልጋል። ለዛ ይሆን ዘንድ አንተርፕሪኒያል አስተሳሰብ ያለው የሰው ሀይል በብዛት ማፍራት ላይ ትኩረት ተሰጥቶ እየተሰራ ነው ያለው። የአንተርፕሪነርሽፕ ልማት ኢንስቲትዩት ከሚኒስቴር መስሪያ ቤቱ ጋር ሆኖ በርካታ የስልጠና እድሎችንና ፕሮግራሞችን ተግባራዊ እያደረገ ነው ያለው። መንግስታዊ ድጋፎች ሌላኛው ምሰሶ ሆኖ ከ11 ውስጥ መንግስታዊ ድጋፎቻችን ቴክኖሎጂ መር እንዲሆኑ አድርገናል። ኦቶሜትድ እንዲሆን የኢትዮጵያ ገበያ መረጃ ስርዓት ከዚህ ጋር እንዲተሳሰር ይህንን ማድረግ በመቻላችን ዜጎች ስራ ፍለጋን ረዥም ርቀት ሄዶ ጊዜ በማጥፋት ሀብት በማባከን ላይ ሳያውሉ በዚሁ ቴክኖሎጂ አማካይነት በአግባቡ አንድ ማዕከል አገልግሎት ቀበሌ ላይ ባሉ የአንድ ማዕከል አገልግሎቶች በያሉበት ሆኖ ደግሞ በሞባይሎቻቸው መመዝገብና ለአሻራ ብቻ እነዚህ ማዕከላት ጋር መሄድ ከቻሉ ዜጎች አገልግሎቱን በያሉበት ማግኘት እንዲችሉ ማድረግ ያስችላል። ይሄው አገልግሎት የዜጎችን ስነ ባህሪ ጥናት ወይም ዝንባሌ ስለ ትንታኔ ስለሚያካሄድ ከፋይናንስ ተቋማት ጋር አስተሳስረነዋል። ፋይናንስ ተቋማት ከዚህ በሚያገኙት መረጃ ላይ ተመርኩዘው ዜጎች የፋይናንስ ተደራሽነት እንዲኖራቸው ማድረግ እንዲቻል እየተደረገ ነው ያለው። ይሄው ራሱ ስርዓት ዲጂታል የሆነ የኢኮሜርስ ሉሲ የሚባል የግብይት ስርዓት ማካሄድ የሚያስችል አገልግሎት እየሰጠ ነው ያለው ሶ መንግስታዊ አገልግሎቶቻችን ቴክኖሎጂ መር ሆነው ዘምነው እንዲሄዱ እያደረግን ነው ያለ ነው። በነገራችን ላይ ስራ በሁለት መንገድ በአንድ በኩል በቅጥር በሌላ መንገድ በግለሰብ ደረጃ በሚፈጠር የስራ እድል አማካኝነት ኢትዮጵያ ውስጥ ሊካሄድ ይችላል። አሁን ያለው ተጨባጭ ሁኔታ የግል ዘርፉ እንዲያድግ መንግስት ረዥም ርቀት እየሄደ ን ያለው በቂ ግን አይደለም። ከአጭር ጊዜ አንጻር ሶ ሰልፍ ኤምፕሎይመንት ወይም በራስ ተነሳሽነት የሚደረግ የሚፈጠር የስራ እድል ትልቁን ስፍራ መያዙ ስለማይቀር ይህንኑ መሰረት ባደረገ መንገድ ዜጎች በቂ እውቀት ኖሯቸው በቴክኒክና ሙያ ስልጠና ተቋማት ይሁን ኦንላይን አገልግሎት ይሰጣል። ቅድም ያልኩት የኢትዮጵያ ገበያ መረጃ ስርዓት ዜጎች የሚፈልጉትን አይነት ስልጠና በኦንላይን ማግኘት እንዲችሉ ማድረግ ያስችላል። እነዚህን እውቀቶች ሰብሰብ አድርገው ወደ ስራ ዓለም የሚገቡ ከሆነ ዘለግ ያለ ርቀት የሚሄዱ ኢንተርፕራይዞችን ቫሊዩ አድ የሚያደርጉ ኢንተርፕራይዞችን መፍጠር ስለሚያስችል ይሄው ተመልሶ ዘላቂ የሆነ ጥራት ያለው ስራ እንዲፈጠር ያደርጋል። ነገር ግን እንደ ተግዳሮት ደግሞ በርካታ ቅንጅት የሚፈልጉ ጉዳዮች አሉ። ከፋይናንስ ተደራሽነት ጋር የተያዙ የግል ዘርፉ ካለው የነቃ ተሳትፎ ጋር አምራች የሆኑ ዘርፎች በሚፈለገው ደረጃ ያበቡ ካለመሆናቸው ጋር ተያይዞ ለዜጎች ሰፋ ያለ የስራ እድል ከመፍጠር አንጻር ዋነኛው ተዋና የግል ዘርፉ መሆን የሚገባ ሆኖ ሲያበቃ የተሟላ ባለመሆኑ መንግስት ይሄንን ምቹ ሁኔታ ለመፍጠር ነው ተቋም ጭምር ሳይቀር አቋቁሞ እየሰራ ያለው።